የዓለም አቀፍ የዜና ዘገባዎችን ስለ ተከታተሉን እናመሰግናለን። በዩናይትድ ስቴትስ እና በሩሲያ መካከል በዩክሬን የሰላም እቅድ ዙሪያ በሞስኮ ሲካሄድ የነበረው ከፍተኛ ደረጃ ውይይት ያለ ምንም ተጨባጭ ስምምነት ተጠናቋል። የአሜሪካውን ልዑክ ቡድን ልዩ መልክተኛው ስቲቭ ዊትኮፍ እና ከፍተኛ አማካሪው ጃሬድ ኩሽነር የመሩት ሲሆን ከሩሲያ በኩል ከፕሬዚዳንት ቭላዲሚር ፑቲን እና ከሌሎች ከፍተኛ ባለሥልጣናት ጋር ቀጥተኛ ውይይት አድርገዋል። ከሁለት ቀናት ውይይት በኋላ ሁለቱም ወገኖች ንግግሩ ገንቢ እንደነበር ቢገልጹም በዋና ዋናዎቹ የልዩነት ነጥቦች ላይ ስምምነት ላይ ለመድረስ እንዳልከቻለ አስታወቀው። የሰላም ዕቅዱ ዝርዝር ይፋ ባይሆንም ምንጮች እንደሚጠቁሙት በምሥራቅ ዩክሬንና በክራይሚያ የወደፊት ሁኔታ ላይ የሁለቱ ወገኖች አቋም መራራቁ ለውይይቱ አለመሰካት ዋነኛ ምክንያት እንደሆነ ይገመጣል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት መግለጫ ውይይቱ ጠቃሚ ቢሆንም መፍትሄ ለማምጣት ተጨማሪ ጊዜና ጥረት እንደሚያስፈልግ ገልጸዋል። በተመሳሳይ የዋይት ሃውስ መግለጫ የአሜሪካን አቋም በግልጽ እንደተቀመጠና ለዲፕሎማሲያዊ መፍትሄ በሩ ክፍት መሆኑን አስታውቋል። ይሁንና ለቀጣይ ውይይቶች የተያያዘ የተወሰነ የጊዜ ሰሌዳ የለም። የዩክሬን ባለሥልጣናት በበኩላቸው የሀገራቸውን ሉዓላዊነትና የግዛት አንድነት የማያስከብር ማንኛውም ስምምነት ተቀባይነት እንደሌለው በድጋሚ አቋማቸውን አጠናክረዋል። በመሆኑም ከፍተኛ ተስፋ ተጥሎበት የነበረው ይህ የሞስኮው ውይይት ለጊዜው በግጭቱ ዙሪያ ያለውን ዲፕሎማሲያዊ መቀዛቀዝ ሊፈታው አልቻለም። በደቡብ ምስራቅ እስያ በተከሰተ ተከታታይ ኃይለኛ አውሎ ንፋስና የጎርፍ መጥለቅለቅ ከ1140 በላይ ሰዎች መሞታቸው ተገለጸ። በተለይ ብርቅዬ የሆነው ሴኒያር የተባለው አውሎ ንፋስ ያስከተለው አደጋ በሺዎች ለሚቆጠሩ ሰዎች መፈናቀል ምክንያት ሆኗል። ከፍተኛ ጉዳት ከደረሰባቸው ሀገራት መካከል ኢንዶኔዚያ፣ ስሪላንካ፣ ታይላንድ እና ማሌዥያ ቀዳሚዎቹ ናቸው። በመቶ ሺዎች የሚቆጠሩ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ሰኛር የተሰኘው አውሎ ነፋስ ለዚህ ቀጠና ባልተለመደ ኃይሉና ይዞት በመጣው ከባድ ዝናብ አደጋውን እጅግ የከፋ አድርጎታል። በኢንዶኔዚያ በተለይ በሱማትራና ጃቫ ደሴቶች ላይ በርካታ መንደሮች ሙሉ በሙሉ በውሃ ውስጥ ሰጥመዋል። የነፍስ አድን ሰራተኞች በተቆራረቱ መንገዶችና በቀጠለው መጥፎ የአየር ሁኔታ ምክንያት ከተጎጂዎች ጋር ለመድረስ ከፍተኛ ተግዳሮት ገጥሟቸዋል። በስሪላንካም በቅርብ ዓመታት ታሪክ እጅግ የከፋው የመሬት መንሸራተት አደጋ መከሰቱ እና በመቶዎች የሚቆጠሩ ሰዎች በፍርስራሽ ውስጥ እንደተከበሩ ተገልጿል። ዓለም አቀፍ የእርዳታ ድርጅቶች የንጹሕ መደት ውሃ የምግብና የመድኃኒት እጥረት በመከሰቱ የከፋ ሰብዓዊ ቀውስ ሊከሰት እንደሚችል በማስጠንከክ አስቸኳይ የእርዳታ ጥሪ አቅርበዋል። የቀተናው መንግስታት በቅንጅት እየሰሩ ቢሆንም የአደጋው ስፋትና መጠን ከአካባቢው አቅም በላይ መሆኑን እየገለጹ ነው። የአየር ንብረት ባለሙያዎችም ሌላ አዲስ የአየር ሲራት ሊፈተር ይችላል የሚል ስጋታቸውን እየገለጹ ነው። በሌላ በኩል በመካከለኛው አሜሪካ በምትገኘው ሆንዱራስ የተካሄደው ፕሬዝዳንታዊ ምርጫ ውጤት በከፍተኛ አጣብቂኝ ውስጥ መግባቱ ተሰምቷል። ሁለቱ ዋነኛ ወግ አጥባቂ እጩዎች ናስሪ አስፉራ እና ሳልቫዶር ናስራላ በጣም ጠባብ በሆነ የድምፅ ልዩነት በቴክኒካዊ አቻ ውጤት ላይ እንደሚገኙ የመጀመሪያ መረጃዎች ያሳያሉ። ለዚህ እርግጠኛ አለመሆን ዋነኛው ምክንያት የድምፅ ቆጠራ ሂደቱ እጅግ በጣም ዘገምተኛ መሆኑ ነው። ምርቻው ከተካሄደ ከሁለት ከናት በኋላም ሙሉ ውቴቱ ይፋ አለመሆኑ በሃገሪቱ የፖለቲካ ውትረት እንዲነግስ አድርጓል። ይህ በእንዲ እንዳለ በምርጃው ሂደት ላይ ጣልቃ ገብነት ተፈጽሟል የሚሉ ክሶች ከተለያዩ አቅጣጫዎች እየቀረቡ ሲሆን፣ ይህም በሕዝቡ መካከል ያለውም ስጋትና አለመተማመን የበለተ አባብሶታል። የሆንዱራስ ብሔራዊ የምርጫ ምክር ቤት ዜጎች እንዲረጋጉና ይፋዊውን ውቴት በትዕግሥት እንዲጠባቀቁ ጥሪ አቅርቧል። ነገር ግን የቆጠሮ መጓተት ለጥርጣሪና ለተለያዩ አሉባልታዎች በር በርከፍቷል ሲሉ የፖለቲካ ተንታኞች ይገልጻሉ። በዋና ከተማዋ ቴጉሲጋልፓና ጋልፓና በሌሎች ከተሞች የጸጥታ ሁኔታው እየተጠናከረ ሲሆን፣ የሁለቱ መጪዎች ደጋፊዎች ውጤቱን በከፍተኛ ጉጉትና ስጋት እየተጠባበቁ ነው። እስከዚህ ሰዓት ድረስ ማንኛውም እጩ ሊያሸንፍ የሚችልበት ዕድል በመኖሩ የሆንዱራስ ቀጣይ የፖለቲካ ምዕራፍ በከፍተኛ እርግጠኛ አለመሆን ውስጥ ይገኛል። ወደ ሌላ ዜና ስናልፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካሄድ ላይ ላለው የሙስና ክሳቸው የፕሬዝዳንታዊ ምህረት እንዲደረግላቸው በይፋ ጥያቄ አቅርበዋል። ይህ እርምጃ በሀገሪቱ ውስጥ የነበረውን የፖለቲካ ክፍፍል ይበልት ያግሊቶታል ተብሏል። የፕሬዚዳንት ይስሐቅ ሄርዞግ ጽሕፈት ቤት ጥያቄው እንደደረሳቸው ያረጋገጠ ሲሆን ጠቅላይ ሚኒስትሩ በጉቦ በማጭበርበር እና እምነትን በማጉደል በተከሰሱባቸው ሦስት ተለያዩ ጉዳዮች ላይ የሕግ ሂደትን ሲከታተሉ ቆይተዋል። እርሳቸው ክሶቹን ሙሉ በሙሉ ሲያስተባብሉ የቆዩ ሲሆን ሂደቱ በፖለቲካ ተቀናቃኞቻቸው የተቀናባበረ የፖለቲካ ጫና ነው ሲሉ ይከራከራሉ። የምህረት ጥያቄው በተቃዋሚ ፓርቲዎችና ከራሳቸው የቅንጅት መንግሥት አባላትም ጭምር ከፍተኛ ቁጣን የቀሰቀሰ ሲሆን እርምጃውን የሕግ የበላይነትን ለመናድ የሚደረግ ሙከራ አድርገው ይቆጥሩታል። በሌላ በኩል ደጋፊዎቻቸው ጥያቄው ሀገሪቱን ከፖለቲካ አለመረጋጋት ለማውጣት እና ብሔራዊ እርቅን ለማምጣት አስፈላጊ ነው ብለው ያምናሉ። የመጨረሻው ውሳኔ በፕሬዝዳንት ኢስሐቅ ሄርዞግ እጅ ላይ ነው። የፖለቲካ ተንታኞች እንደሚሉት ምህረት ቢሰዱ የፍትሕ ሥርዓቱን አዳክመዋል በሚል ጥያቄውን ውድቅ ቢያደርጉ ደግሞ ከገዢው ፓርቲ ጋር አላቸውን ግንኙነት ሊያሻክር ይችላል። ዛሬ አብራችሁን ስለነበራችሁ እናመሰግናለን። እባክዎ ቪዲዮውን ላይክ እና ቻናላችንን ሰብስክራይብ ያድርጉ።